ጥበብ አድርገን አዘጋጅተን ሁሉም ሰው ሀሳብ የሆነውን ሀሳብ ነው። መንግስት በተግባሮቹ ሁሉ ስነ ውበታዊ ርቀትን መገለጫው በማድረጉ ለፈጠራዊ ኢንዱስትሪ መፍትሄ የሚገኝበት ጊዜው አሁን ነው እንድንል አስችሎናል። አሁን የፈጠራ ኢንዱስትሪው ዘመኑ የሰጠውን የቴክኖሎጂ አማራጮች ተጠቅሞ ሌት ተቀን የሚተጉ ወጣትና ነባር ባለሙያዎችን የተስፋ ጉዞ እየተመራ ከፍተኛ የውጭ ምንዛሪ የሚያስገኝ ዘርፍ ሆኗል። የማኅበረሰቡን አንድነት፣ ክብር፣ የሀገርን ሉዓላዊነት የሚያስጠብቅ በዓለም ደረጃ የሚኖረንን የሶፍት ፓወር በመገንባት የሀገርን ሳይኮሎጂካል ሶቨርኒቲ የሚ የሚገነባ የሚያስታጥቅ የኢኮኖሚ የስራ ፈጠራን እና የባህል መቅረጽን ከፍተኛ ተጽዕኖ የሚያደርግ ኢንዱስትሪ ነው። ነገር ግን ሀገራችን የፈጠራ ስራ እንቅስቃሴ በመዋቅር ደረጃ በኢንዱስትሪ ስላልተመዘገበ የኢንቨስትመንት ኮድ አልወጣለትም። ይህ ደግሞ ነገሩም በሚገባው ግዝፈት እንዳይተገበር መሰናክል ሆኖብናል ብሎ ቤቱ ያምናል። ስለዚህ የህግ ማዕቀፍ ማሻሻያ የግብር የሚከፈልበት መንገድ፣ የጉምሩክ ቀረጥ ፈንድ የሚሰባሰብበት መንገድ እንዲዘጋጅ ስንል እንጠይቃለን። የሀገራችን የኪነ ጥበብ ህግ በጊዜው ያልታደሰና በዘመኑ ለህግ መነሻ ተደርገው የተወሰዱት ነጥቦች ከአሁኑ ዘመን ጋር የተለየ መርሆ እንዳላቸው ታሳቢ በማድረግ መዝናኛ ኢንዱስትሪ ከኢምፖርትድ ከሆኑ የመጠጥ የሲጋራ መካከል ከማይበረታቱ ዘርፎች ውስጥ ተመድቦ ቆይቷል። ይህንን ግንዛቤ ውስጥ አስገብቶ ከዘመዶቹ ከቱሪዝም ጋር ተካክሎ የሚበረታቱ የሚል ማዕቀፍ ውስጥ እንዲገባ ስንል እንጠይቃለን። ዓለም አቀፋዊ የሆነው ውድድር እና የኢንዱስትሪው ታዳጊነት በማገናዘብ ባለሙያና ባለሀብቶች ተበረታተው የማያዳግም እድገት ውስጥ እንዲገቡ እንደ ታክስ ሪሊፍ ያሉ የማበረታቻ ስርዓቶች ቢበጅለት፣ የሙያ ዘርፎች የራሳቸውን ባህሪ በመረዳት ተገቢ የሆነ የታክስ አፈጻጸም ስርዓት በጋራ ተወያይተን የምናበጅበትን መንገድ ቢስተካከል የሚል ጥያቄ አለን። የፈጠራ ኢንዱስትሪው መገልገያ ዕቃዎች ውድ በፍጥነት ተቀያሪ በቴክኖሎጂ እድገት ውስጥ በመሆናቸው ኢንዱስትሪ በዓለም አቀፍ ያለውን ስታንዳርድ መቋቋም ማሸነፍ እና መምራት እስኪችል ድረስ የአቅም ውስንነት እንዳያጋጥመው ከቀረጥ ነፃ አማራጮች ቢደረጉ የፈጠራ ስራ ዋጋ አለው። በተለይ በፋይናንስ ተቋማት አካባቢ ዋጋ ተሰጥቶት የሚታይበት አመለካከት ሊቀየር ይገባል። በራሱ ሀብት ነው ዋጋው የሚተመንበት ስርዓት አበጅቶ ከፋይናንስ ተቋማት ጋር በጋራ የምንሰራበት ማዕቀፍ እንዲበጅ የባህልና የፊልም ፖሊሲዎች ጸድቀዋል። ይሁንና ሌሎች ዘርፎች ፖሊሲ ያልተዘረጋላቸው መሆኑ ተነስቷል በውይይታችን ውስጥ። በመሆኑም ላልተዘጋጀላቸው በጋራ እንዲዘጋጅላቸው፣ ለተዘጋጀላቸው ደግሞ እንዲሁም ተፈጻሚ የአፈጻጸም መንገዱን እንዲደረግ የፈጠራ ስራ የዘመኑ የዲጂታል እና የኤአይ አብዮት ያማከለ ዋነኛ ተግባሩ ከፈጠራ ስራ ጋር የተቆራኘ የዲጂታል ፕላትፎርም ማበልጸጊያ ያስፈልገዋል። ከኤአይ ኢንስቲትዩት ጋራ፣ ከቴሌኮሚኒኬሽን እንዲሁም ከኢንሳ የመሳሰሉ ዲጂታል ላይ በጣም የበለጸጉ ተቋማት ጋር በጋራ የምንሰራበትን ማዕቀፍ ቢመቻች፣ እነዚህን ነገሮች ተረድተው የነገሩንም ጥልቀት ተረድተው መልካም ምላሽ እንደምናገኝ ተስፋ እናድርጋለን። አመሰግናለሁ ክቡርነቶ። በቅድሚያ መመካከር ከሁሉም ነገር ይበልጣል በሚለው የማይለወጥ እሳቢው እና ተግባራዊ ቁርጠኝነቶ ለኢትዮጵያ ዋልታና ምሰሶ የሆኑ የተለያዩ የሙያ ዘርፎች መኖራቸው ቢታወቅም ሙያችን በሀገርና ሕዝብ ጉዳዮች ላይ የሚኖረው አስፈላጊ ሚና ግንዛቤ ሰጥተው ለመመካከር ስለጋበዙን እንደ ጥበብ ማህበረሰብ ደግሞ ለሁለተኛ ጊዜ የዚህ እድል ተግባራዊ ተጠቃሚዎች ስለሆንን በራሴና በወከሉኛ አንጋፋ እውቅ የጥበብ ባለሙያዎች ስም ምስጋናዬን አቀርባለሁ። በሰለጠነው የዓለም ክፍል የጥበብ ታሪክ ውስጥ በተለይም ከአምስተኛው መቶ ክፍለ ዘመን ቅድመ ክርስቶስ ማለት ነው እስከ አስራ አምስተኛው መቶ ክፍለ ዘመን መካከለኛው ዘመን እንዲሁም ሬኔሰንስ የምንለው 16ኛው እስከ 20ኛው የዘመን አብሮት ክላሲዝም፣ ሮማንቲሲዝም፣ የዘመናዊነት ዋዜማ የምንላቸው ክፍለ ዘመናት ሁሉ በተፈጠረው የጥበብ ታሪክ ውስጥ የነገስታቱ ድጋፍ ለጥበባት እጅግ የላቀ ቦታ የያዘ እና ሀገረ መንግስታቸውን የሚያጸኑበት መንገዳቸው እንደነበር ታሪክ በደንብ ይነግረናል። በዚህም ሳቢያ በዓለም ላይ ከፍተኛ የሀገር ታሪክ አስቀምጦ አልፏል በሚባሉ መሪዎች ጥበብን በውል ተረድተው የተጠቀሙት ናቸው። እርሱም የጻፏቸው መደመር፣ የመደመር መንገድ፣ የመደመር ትውልድ የተሰኙ ሶስቱ መጻሕፍትን ስንመረምር ጥበብ የተገለጸባቸውን ጉዳዮች ስናስስ ሌሎች ዘርፎችን ሳይቀር ለማስረዳት የሚጠቃቅሷቸውን ምሳሌዎች ስንቃኝ በተለይ የዚህ ውይይት ቅድመ ግብር የነበረው የጉብኝት መርሃ ግብር ላይ ያየናቸው የግንባታ ዲዛይን ስነ ውበታዊ አረዳድ፣ የሥነ ጥበባዊ መቅረቢያ ስፍራዎች ልዩ ትኩረት የህዝባዊ ስፍራዎች ለማስፋፋት የተደረገውን ትንግርታዊ የነገ ታሪክ አርማዎቹን ስንታዘብ የእርስዎንና የመንግስቶን ጥበባዊ ይታ አረዳድና አውድ ብሎም ተምኔቶን ትልሞን ለመገንዘብ አያዳግትም። ይህን በማሰብ በማሰላሰል በሙያውና ሙያተኛው ላይ ተግዳሮት የሆኑብንን የጋራ አንኳር ጥያቄዎችን እንደሚከተለው ለማቅረብ እሞክራለሁ። የመጀመሪያው የቅጅና የተዛማጅ መብት ጉዳይ ላይ ነው። እንደሚታወቀው የሰው ልጅ እምቅ የፈጠራ አቅሙን ተጠቅመው የሚሰራቸው ልዩ ልዩ ጥበባዊ ስራዎች የሚከበሩበት የአእምሮዊ ንብረት ጥበቃ የሚካሄድበት የቅጅና ተዛማጅ መብቶች ተግባራዊ የሚሆኑበት ህግጋቶች በአግባቡ ተደንግገዋል። አዋጆቹም እንዲሁ ወጥተዋል። የኢትዮጵያ የአእምሮዊ ንብረቶች ባለሥልጣንም በጥሩ ሁኔታ ተደራጅቶ ተቋቁሟል። ነገር ግን እንደ ሌሎች የዓለም ሀገራት የሮያሊቲ ክፍያ ስርዓት እስከ ዛሬ ድረስ ተግባራዊ ባለመሆኑ ከእያንዳንዱ ከያንያኑ በአእምሮዊ ንብረቱ እንዳይጠቀም ዋናና ወሳኝ ህጋዊ መሰረት ያለው የሮያሊቲ ክፍያ መመሪያሽ ጭራሹኑ ከተግባራዊነት ልኩ ተሻግሮ ሀሳቡ በራሱ መደብዘዙ ለብዙ ጠቢባንና ሙያው ዕድገት እክል ሆኖ ይገኛል። በቅጂና ተዛማጅ መብቶች ሮያሊቲ የክፍያ ስርዓት ላይ የህግ ኢንፎርስመንት ተከናውኖ ወርቅ የገጠመው ተግባራዊ ውጤት የጥበብ ዘርፉ ላይ እንዲሁ እንዲደገም እንጠይቃለን። ሁለተኛ የፌዴራል የሙያ ማህበራት ጉዳይ ነው። በሌላው ዓለም ሀገራት ስንመለከት አንድ የሙዚቀኞች ማህበር፣ አንድ የተዋንያን ማህበር፣ አንድ የሰዓሊዎች ማህበር፣ ራይተር ጊልድስ፣ ዲሬክተር ጊልድስ፣ ፔይንቲንግ ጊልድስ ነው የሚባሉት በሌሎች ዓለማት ማለት ነው። በመላው ሀገራችን እና እነዚህም በመላው ሀገራቸው ቅርንጫፍ ጽሕፈት ቤቶች እያቋቋሙ የሙያቸውንና የሙያተኞቻቸውን መብትና ጥቅም ያስከብራሉ። የእኛ ሀገር ልምምድና የአደረጃጀት መንገድ ከእንዲህ አይነቱ ልምድ እጅግ የተለየ ሆኖ እናገኘዋለን። ከሙያም ወጥተው በእድሜ በጾታ የመሳሰሉት ምክንያቶችን የተለያዩ የሙዚቀኞች ማህበር፣ የተለያዩ የተዋናያን ማህበራት፣ የተለያዩ የሰዓሊያን ማህበራት፣ የፊልም ሰሪዎች ማህበርና የፊልም ፕሮዲሰሮች ማህበር በሚል ሳይቀር እየተለያየ በአንድ ዘርፍ ሁለት ሶስት ማህበር ተመስርቷል። ይኸውም ጠንካራ የጥበብ ሙያተኞችና ሙያዊ ማህበራት እንዳይኖሩ አድርጓል። ለዚህ ዋና ምክንያቱ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ለምዝገባ የሚያስፈልግ የአባላት ቁጥር መስፈት ቁጥራቸው አምስትና ከዚያ በላይ የሙያተኞች ሰርትፊኬት እስካቀረበ ድረስ ማህበር እንዲመሰርት አዋጁ መፍቀዱ መቻሉ ተጠቃሽ ችግር ነው። በዚህም የተነሳ ፌዴራል ላይ ተንጠልጥለው ታችኛ ወርከን ያላካተቱ ተግባርና ኃላፊነታቸው በአግባቡ መወጣት የሚቸግራቸው የመወከል ተጠየቅ በብዛት የሚቀርብባቸው ቋሚ የሚመስሉ ተመሳሳይ አመራሮች የሚታዩባቸው በርካታ ማህበራት አሉን። ለሙያውም ሆነ ለሙያተኛው ሲባል ክትትልና ቁጥጥር የሚደረግበት ስርዓት ጠበቅ ብሎ ቢጠናከር ለተሻለ አደረጃጀታዊና ስብስባዊ ባህል ይፈጠር ዘንድ ጠንካራ ድምጸት ያላቸው የጥበብ ማህበራት ይከሰቱ ዘንድ የሙያ ማህበራትን ለመደገፍና ለማስተዳደር የወጣው መመሪያ ታይቶና ተሻሽሎ እንዲተገበር የጥበብ ቤተሰቡ ይጠይቃል። ችግሩ በእኛ ብቻ ሳይሆን በሌሎች የሙያ ማህበራትም ሊከሰት እንደሚችል በሰፊው መገመት ይቻላል። ሶስተኛው በተገነቡና ሊገነቡ የሚታሰቡ ጥበባዊ ስፍራዎችን በተመለከተ፣ ጥበብ በህይወታችን ላይ ውበትንና የኑሮ ትርጉምን በስፋት ይጨምራል። ይህም ለከፍተኛ የህይወት ኑሮ ደረጃ መሻሻል በእጅጉ አስተዋጽኦ ያደርጋል። ይህን ግምት ያደረገ በአዳዲሶቹ ፕሮጀክት ውስጥ ውብ የጥበብ መድረኮችን ይሁነኝ ተብሎ ታስቦ በመሰራቱ በወዳጅነት ፓርክ፣ አድዋ መታሰቢያ ሚዚየም፣ በምጦጦ ፓርክ፣ ኮይሻ፣ ጎርጎራ፣ ሀለላ ኬላ ወዘተ በእነዚህ ሁሉ ለተደረገው ትኩረት የጥበብ ባለሙያው በሙሉ በእጅጉ እንኮራለን፣ ምስጋናም እናቀርባለን። ከትናንት ጉብኝታችንም እንደተረዳ ነው። ታሪክ ሲጠበቅ ጥበብ ሲከበር ለጥበብ ተብሎ ሰፋፊ መሰረተ ልማት ሲሰራ የጥበብ ማዕከል የሆነውም የሰው ልጅ ክብር ሲሰጠው ተመልክተናል። በእነዚህ ፕሮጀክቶች የጥበብ ስራዎቻችን ለማቅረብ በእጅጉም ተነሳስተናል። ውብ ሆነው የተሰሩት የመቅረቢያ ስፍራዎች እንጠቀምባቸው ዘንድ ግልጽ ስርዓት ቢበጅላቸው አብዛኞቹ የቤት ውጭ ትርኢት ማቅረቢያ ስፍራዎች በመሆናቸው የቤት ውስጥ ትርኢትን በተለይ በመላ ሀገራችን በወጉ ያላጣጣም ነው። በመሆኑ ዘመነኛ መድረኮች፣ የስዕል ጋለሪዎች፣ የፊልም ማሳያ ስፍራዎች፣ የኮንሰርት ማቅረቢያ ስፍራዎች የመሳሰሉትን በክልሎችና ከተማ አስተዳደሮች ታቅዶ ቢሰራበት በተለይ የሚቸግረንና የጎደለን ነገር የሙያ ዝንባሌ መለያ ማበልጸጊያና እና ማሳደጊያ ሴንተሮች በክልሎች እና ከተማ አስተዳደሮች ቢቋቋሙ ለሕዝባዊ ስፍራነት የተቋቋሙ ለስብሰባ መሰል ድርጊቶች ባይውሉ የሁለቱም ፕሮቶኮሎች በእጅጉ ስለሚለያዩ ማለት ነው። የሀገርን የጥበብ አቅጣጫና ጥበብ የሚያድግበትን መንገድ በትክክል ለመትለም የሚያስችል የማስጊያ መንገዶችንም የሚያመላክት ሀገራዊ የጥበብ ፖሊሲ በሀገር ደረጃ ለመኖሩ የጥበቡን አካሄድና የሚያድግበት ስልት ተገዳድሮታል። ከዚህም በላይ ጥበበኛ ሆነ መንግስት ሚናቸውን አውቀው ድርሻቸውን እንዳይወጡ እንቅፋት ይሆናል። ስለሆነም ብሔራዊ የጥበብ ፖሊሲ እጅግ አስፈላጊ መሆኑ ታምኖበት ተግባራዊ ምላሽ ሰጠን ዘንድ እጅግ በአክብሮት እንጠይቃለን። አመሰግናለሁ። ላለፉት አመታት መንግስት የተመረጡ ፕሮጀክቶችን እድል በማመቻቸት ለትውልድ የሚተላለፉ ለሀገር ታሪክ የሚሰሩ እንደ ሰርከስ ሴንተር በአፍሪካ የመጀመሪያ የሆነው የሰርከስ ማሳያና ማሰልጠኛ ማዕከል ሴንት ጆርጅ ጋለሪ በአይነቱ የተለየና ዞማ መንደርን የመሳሰሉት በጥቂቱ የሚጠቀሱ ናቸው። ለዚህም መንግስት ለጥበብ ትኩረት መስጠቱን ያመላክታል። ለዚህም ደግሞ ትልቅ ምስጋና ይጋባቸዋል። ላለፉት ሶስት ቀናቶች ከተለያዩ የሀገራችን ክፍሎች የመጡ ባለሙያዎች እርስ በራሳችን በመተዋወቅና በመማማር በተለያዩ ቦታዎች በመዘዋወር ና በመጎብኘት ትልቅ እውቀትን ያገኘን ሲሆን ትልቅ ኩራትም ተሰምቶናል ይህንን እድል ላመቻቸው መንግስትና ለባህልና ስፖርት ሚኒስቴር ልባዊ ምስጋና እናቀርባለን ሀገራችን ኢትዮጵያ ብዝሃንነት የሚታይባት ውብ ባህልና ጥበብ ያላት ሀገር ናት ይህቺ ታላቅ ሀገር ዓለም አቀፍ የኪነ ጥበብ መዳረሻ እንድትሆን ደረጃውን የጠበቁ ሀገራዊ አህጉራዊ ና ዓለም አቀፋዊ ይዘት ያላቸው ኮንሰርቶች፣ ፌስቲቫሎች፣ አውደ ራዕዮች፣ የጥበብና የእደ ጥበብ ዝግጅቶችን በማቅረብ ና በሰፊው ቀደም ብሎ በማስተዋወቅ ዓለም አቀፍ ተደራሽነት ባለው መልኩ የሀገራችንን ገጽታ ከመቀየር አልፎ ሌሎች ተያያዥ ሴክተሮችን የሚያነቃቃ በኢትዮጵያ ኢኮኖሚ ግንባታ ላይ ትልቅ አስተዋጽኦ ያደርጋል። ለዚህም ትልልቅ ፌስቲቫሎች